ገስት የሚያስገባኝ እኔ አንድ ሺ ካለኝ፣ እኔ ቲክቶክ አይከፍለኝ፣ በቲክቶክ አልኖርበታል። አንድ ሺ ሊቭ ብቻ ያስከፍተኝና ሊቭ ያስገባኝ፣ ከአንድ ሺ በላይ ምን ያደርግልኛል? በፎሎ አባባል እኮ ነው። ቅድም ማገባ እነግርሻለሁ፣ እጽፍልሻለሁ እንትኛዋ ልጅ ስላለች ያው ከኔ ጋር ችግር ስላለባት ብዬ ነው ያልገባሁት። ለዛ ነው አንድ ጊዜ ፎሎ አርጋባያቸው እና ፎሎ አስደርጋት። የእውነት በጣም ጎበዝ ናት። አሁን ማለት ነው መልእክት አለኝ። የከፈትኩት ለመልእክት ነው። አንዳንድ ልጆች አላችሁ፣ በጣም የምንወዳችሁ፣ በጣም የምናከብራችሁ፣ የባሰ የእስልምና እህቶቻችን እናንተ በጣም ታዝበናቸዋል። የእኛ ልጆችን ና ያሉ በጣም የታዘብናቸሁ ልጆች አላችሁ። ኦርቶዶክሱ አስታርጋችሁ ነው። ቆይ ቆይ እናት፣ ቆይ ቆይ አንዴ ከኛ ጋር መከራ አይታችሁ፣ ተሰድባችሁ

አካውንቱን የሰራችሁለት አብርሽ፣ እውነት እውነት፣ እናንተ እንዳላችሁት የሰው እርቀት የሚጠራ ነው። ኢቱ ከፍቶ አልሰጠም። አመት ተስድስት ወር ተስምንት ወር አብረን ስንኖር አላያችሁም? እውነት ተናገሩ። እናንተ ሙስሊሞችም ክርስትያኖችም፣ አብርሽ መጥፎ ልጅ ነው። እነሱ እዚያብሲበይበይ አብርሽ መጥፎ ሰው ነው እናንተ እንዳላችሁ መጥፎ ሰው ነው። አንቺ ትንበይ መጥፎ ሰው ነው። እናንተ እንዳላችሁ እናንተ ከሁነት ሁነት እኛ እኛ እኛውን ሩታ እኔ ዜዶ ቅድስት፣ ወርቅዬ፣ ጠይባ፣ ሌሎች ብዙ ልጆች ሩታ ከሌላ ሰው ጋር ስትመጣ እኮ የፖስተ ሰው አለ። የመጀመሪያ ያለው የፖስተ ሰው አለ። እናንተ ግን የእስልምና እምነት ተከታይ አይደለችም አይደሉም። ኢትዮጵያ የእምነት የመቻቻል አገር ነች። እናንተ ግን ቢልላችሁ አንድ ያላመነ ሰው በቁርአንና በመዝሙር አይፖሰጥም። ይህ በጣም ነው ነው ይሄ ምን እነዘጋላችሁ፣ ስለ እምነታችሁ አለማወቃችሁ ነው። ስለ እምነታችሁ አለማወቃችሁ ነው ያሳያችሁ ነው። መቼም መቼም ደግሞ መቼም አብርሽ ያን የደፋውን አንገት ይደፋል ብላችሁ አታስቡ። እኛ እዚህ ምድር ላይ ካለን እኛ ቲክቶክ ላይ ካለን ሩታ ብትናደድ ሩታ ብትናገር ዜዶ ብትናገር፣ መቼም አብርሽና ሩታ እኛ በህይወት እያ አይለያዩ። እናንተ እኮ ገገምነታችሁ፣ አብርሽና ሩታ ፍቅረኛ ሞሽ ነው ወይ የሚመስሏችሁ? ይሄም መልሱለት ናቸው ባልና ሚስት ናቸው። እናንተ ግን ቢልላት በእውነት ልታባሉ ሩታን ብቻዋን ፎፋ ያረጋችሁ አብርሽን ብቻዋን ፎፋ ያረጋችሁ ተፍቅር ጋር ያረጋችሁ ፍቅር ለአብርሽ ንጹሕቱ ነች፣ ንጹሕቱ ነች። ፉአድስ አያሳዝናችሁ? ወንድማ ኳደል ፍቅር ስትከፋ ፉአድ አብሯት አልነበር? ስታዝር አብሯት አልነበር? በደስቷ በሀዘኗ ጊዜ ያገኘችሁ እናንተ ቢለያዩ እንኳን ሁለቱ ዋሽታች ነው የምታሰሩ። እናንተ ግን ደስ አላችሁ፣ እንትን ጨፈራችሁ፣ ደነሳችሁ። የደካምነታችሁ እኛ ዘቅዝቁን እኛ ባለጌ ተሳዳቢ ስለሆነ ምንም የማውቀውን አንድ ፍሬ ልጅ ገና ዘሎ ያልጠገበውን የቅድስቴቲ ይዘቀዘቃችሁ ማወቅ ይመስላችኋል። እኔ እኛ መርሳ አንሰጣችሁ እሺ፣ መቼ መርሳ አንሰጣችሁም። እኛ ሩታን ትናንት ሱዙ የምትባይ አስመሳይ አልሻት። ሩታ አስመሳይ ነች? አይደለችም። ሩታ ሩታ መቼም አስመሰላት እኔ ጠጣሪቻት እላችሁ ነበረ። ሩታ ማስመሰላት ችልም። ሩታ ሚስጥሩ እንኳን እንድትነግራት አልፈልግም። ታወራለች መታ ነው የምትናገረው። መቼም መቼም እኛ እኛም በእምነት አታጣሉንም፣ በዘር አታጣሉንም። እኛ ዘራ እንተያየቅ፣ እምነታ እንጠያየቅ፣ ምንም ተጠያየቅን አናውቅም። እናንተ ግን ቤታችሁን እየከፈታችሁ ልጁን ትፖስታላችሁ። ሩታን የእውነት ብትወዷት ኖሮ የእውነት የሩታን ወዳጅ ማንዶ ታውቃላችሁ። በዚህ ቲክቶክ ላይ ጠራላችሁ አሉ ተፈለቃችሁ። ነይማ አለች ዩዊ ትግሬው አለች። የኔ ልጅ ማለት ነው ዩዊ ትገስት ያለችው ሰዓቱን አለች ሩታ። በጣም ነው የምትወዳት። እናንተ አስመስራችሁ አብርሽን እየቦሰታት፣ የአብርሽን በጣም የምትጠሉ ሰዎች አላችሁ። እድሜ ለእናንተ የተሰራው ቢዲዮ እኛ ዋጋ የከፈልነው እናንተ ባስከፈላችሁ፣ እግዚአብሔር ይፍረድባችሁ። የቅድስቴ ልጅ የዘቀዘቃችሁ፣ በሰላም ለሀገራችሁ አብቃችሁ፣ የቤተሰቦቻችሁ አዘን ያሰማችሁ፣ የዛሬው የነገ ዮሐንስ ያሰማችሁ፣ ቤተሰቦቻችሁ አለቃችሁ ተብላችሁ ተሰሙ። እሷ ግን ልጇን ለምን አደለማ ያሳደገችው? ልጇን አመጣ ነው የወደደችው። ስደት ላይ የተሰደደችው ለልጇ ብላ ነው። እናንተ ግን ምንም የማያቅ ምንም የማያቅ ልጇ ነው። የቅድስቴን የዘቀዘቃችሁት የቅድስቴ ልጅ ማለት የሩቅያ ልጅ ነው። የሩቅያ ልጅ ማለት የፍቅር ልጅ ነው። የጠይባ ልጅ ማለት የእኔ ልጅ ነው ብታውቁ ኖሮ ማለት ነው። ቅድስቴን ተሰደበቻቸው። ቅድስቴን መስደቢያ ላችሁ። ማዕተብ ማዕተብ አስረን መስቀላችን ዘቀዘቃችሁ። ይሄን አክል የምንጠላችሁ አለባችሁ። እኛ ተቶቻችን መቼ አንጣላ እኔ አልኳችሁ፣ ትናንትም ብያቸዋለሁ። ሼራ የለበሰች የሙስሊም እህቴ አልዘቀዝቅም። ለምንድ ታውቃላችሁ? እኔ ለመስቀል ይክብራል እህቴ፣ ሼሯ ምሽ ሻርቧ ውበቷ ነው። እኔ ታለማተብ እንደማለት እሷም ታለ ሼራ ትሄድ። ይሄን አክን ነው ኛው ጭንቅላት ያለ ብላቱ። ነይማ ተናጋሪ የድሮ ነይማ መስላችሁ ነበረ። አይሳካላችሁ። ነይማ ቅድስቴ ቁራን ቀዳሏች የት ጓን ያለችው ቅድስቴ። ልታጣሉ ነይማ፣ እኛ ስናስረዳት ተረዳች። ነይማን ከኛ ትለዩዋት መቼም አይሳካላችሁ። ነይማ እግዚአብሔርን በሰላም ለሀገር ያብቀኝ አባትችሆነ ነይማ ተውስጧል። ሩታን የምትወዳቸ ተውስጧል የምትወዳ ሰው ናቸው። እናንተ የፍቅርና የፈዋድ አድናቂዎች ሲጣሉ እናንተም አላችሁ። ከማስታረቅ ማሪእጌዳችሁ ምታጣሉ ልጆች አላችሁ። እኛ እራስ ራሳችን ስንጣላ የምታጣሉ ልጆች አላችሁ። ምታጣሉ ልጆች እኔና ሩታ ስንጣላ እንደዚያ ተማሩ። እስኪ ከበፊት ስህተታችሁ ተማሩ። ከመጀመሪያ ስህተታችን እንማር። ልጁን ይሄን አክል ምጥረት ምን አረጋችሁ? አሲድ ደፋበታለሁ እስከ ማለት ለምን ደረሳችሁ? መቶ ሺህ ብር ከፍያ አስገድሏል እስከ ማለት ደረሳችሁ። ሩታ ቀድም ብላ ነችዋል። ለእናታችሁ ቡና ገዝታችኋል፣ ጫማ ገዝታችኋል። መጀመሪያ እኔ ብታመም ፍቅር ነች መደርስልኝ። ሙሽ ሩታ እና ብሩሽ የሚደርሱልኝ ፍቅር ማርያም ፍቅር ነች መደርስልኝ። እነሱ አይደርሱልኝም። ይሄን አክል አታስቡም እናንተ ፍቅር ችጂ ታመች ብትባል የተቀራኒ ብንሰዳድ ብንጣላ እንኳን እንተጋገሳለን። ለምን የስደት እህቷ ነኛ፣ ስደትን ታውቀዋለች። ስደትን በደንብ ስለምታውቀው ትረዷዋለች ፍቅር እናንተ ግን አፍ ሞርታቱ ፕሮፋይል እስከመቀየር ደረሳችሁ። ቆሻሻ መሆናችሁን በዚህ ያሳወቃችሁ እናንተ በእምነ ስርአት ግልጽ ኑ እናተው ተጭወጥ እስተትር ተቆ እንዴት እንዳስተላቸሁ እች ቀን አልፋ ግን እንትል እንላታለን። እንተዛዘባችኋለን። ትናንት የተወለደችን የአብርሽነት እኮ ነው የዘቃዘቃችሁ። ዲቃላ ብላችሁ በአፋችሁ ሙሉ አልሚን ሰድባችሁ የአብርሽነ ህዝብ የታያችሁ። ዲቃላ የሰው ልጅ ዲቃላ ይባል በጣም ነውር። መጽሐፍ ቅዱስ ከሚጸየፈው ስድብ ዲቃላና ዘረኝነትንና ዘረኝነትን ግን እንደሚቃወም ታውቃላችሁ። ዲቃላ የሰው ልጅ አባት እያሉ ዲቃላ ይባሉ በጣም ነውር ነው። ድሮ ቀረኮ መዘቅዘቅ። ድሮ ድሮ ድሮ በእኛ ጊዜ ያኔ እኮ ያምራል። ያንን የዘቃዘቅና ወይ የነ ሩቅያ ሰብሳቢ እንትራ ቤዛ ገብታ እናውር ሲባል እኩል ነው የምናወርደው። ድሮኛ የምንጣለት የለን ደጋፊ ከፍቅር ደጋፊ ጋር። አሁን ራስ በራሳችን እኮ እየተጣላን ያለን። ማወቅ ይመስላችኋል? አላችሁ ደግሞ ፍቅር ውስጥ መሆናችሁ እስከ ዛሬ ያልታያችሁ አዲስ የመጣችሁ ልጆች አላችሁ። የመጀመሪያ ልጆች የምትገፉ ትንሽ እንኳን ጭንቅላት አይነት አረት ቪዲዮ ሰርተዋል። ፍቅር ነፏ ተለያይተናሉ አላሉ እናንተ እህቶቻችሁን ገፍታችሁ ገፍታችሁ ገፍታችሁ ገፍታችሁ መጨረሻ ላይ እኛ አንወልቅም። እኛም የፍቅርም የመጀመሪያ ደጋፊዎች የምንወልቅላችሁ እንጂ ይመስላችሁ እናምን ዋጋ የከፈልባቸው ልጆች ስ አእምሯችሁን አሰሩት። አእምሯችሁን ታዘቡት። ማተብ ተዘቃዝቃላችሁ። ይሄ ማወቅ ይመስላችኋል መሰለኝ። ቢያንስ ማተብ ያሌለው ፎቶ እንኳን አንድ ፍሬ ትናንት የተወለደ ልጇ። አንቺ ደግሞ ፋሲካ የምትባይም ደግሞ ማለት ነው ፕሮፋይል እንኳን አርገሽ ፕሮፋይል ላረግሽ እንኳን ክብር የለሽም። አብርሽን ተጠላሹ። ምን ፕሮፋይል አስደረገሽ ሌላ ሰው ምትወስጅ ትትሆነ ፕሮፋይል አጣልቂም አትቀይሪም። አብርሽ እና ሩታን አርገሽ ልጁን ትለቂዋለሽ። ያንን ግዲልሽው። አንቺ በቃ ሩታን በጣም ነው ምትወጃ። ፋሲካ ነግራኛለሽ። በጣም ነው ምትወጆ አላቂ ያይቋ ታዳጊዋ። አረ ብዙ ልጆች ታዝብያችኋል። ብዙ ልጆች እናንተ የማልጠብቀውን ነገር አድርጋችኋል። በነገራት ላይ የአይቋ የምትባይ ልጅ አለሽ እዚህ ቲክቶክ ላይ ድሮ አብርሽን እና ሩታን የምታረጊ የአይቋ የምትባይ ታውቂያታለሻ ጠይባ ጠይባ ታውቂያታለሽ የአይቋ የምትባይ ሁለተኛ ዙር ላይ ሶስተኛ ዙር እንደዚህ አይነት ስታሳይ ከዚህ በፊትም አብርሽን ስትሰርቢ ነበረ ከዚህ በፊትም አሁንም ፕሮፋይል ቀይረሽ መቼም አይሳካላችሁም እንደዚህ እየመረራችሁ ትውጡታላችሁ ስታረጉ እንኳን ለፕሮፋይል እንኳን ክብር የላችሁም ሲጅዬ አቶ ዶዋት አንድ ጊዜ እናት የቤተሰብ መሰለኝ ተወያዩ፣ እኛ እንውጣላችሁ። ሀዩዬ ተከተኝሽ። ተወያዩና ጨርሱ። በጣም እናመሰግናለን ስላስገባችሁን አብረናችሁ እንኳን እንኳን አሄን ነው። ገና ምን ፍቅር ብዙ ማውራት አንትን አለለም ማናት ሩታን ቅድም ላይ በገባ አነሳችው ሀሳብ? ማርያምን ከልብ ነው፣ በቃ ከልብ ማለት ነው። ሁላችንንም በትክክል የገለጸች እናት። ምክንያቱም እሷ የሚሰማትን ስሜት ሁሉም ሰው ነው የሚሰማው። ምክንያቱም እኛ እንዴት ሆነን ከሀገር እንድወጣን እናውቃለን፣ ምን ላይ እንዳለን። እኛ ማንኖርበትን ህይወት ነው ለሰዎች እየኖረን ያለ ነው። እኛ እኮ እየኖርን አይደለም፣ እያናናርን ማለት ነው። እውነት ሁላችንም ብንችል ተግባራዊ አድርገን፣ መውደድ ሌላ ጉዳይ ነው፣ ማድነቅ ሌላ ጉዳይ ነው። ግን ከዛ አልፎ ደግሞ ራስን ቢያንስ አንድ ወር፣ እኛን እኮ አንድ ወር ሰርተን የምናገኛትም ገንዘብ ብትሆን ዋጋ አስከፍላን ነው። ከጊዜያችን ከእድሜያችን ላይ እየሄደች ነው፣ ያቺ ወር እየተቆጠረች ነው። ከኛ ነገር ላይ ብዙ ህይወታችንን እንትን እያደረገብን መሄደው እና እኔ ቅድም ስትናገር እነትም ባየ ሁሉ ነው እየመጣው ማለት ነው። ስለዚህ ብንችል በቃ ማድነቅ ይሄ እንትን ማለቱ ችግር የለውም ግን ሁላችን እርስ በርሳችን እየተዋደድን በፍቅር ሆነ። ምክንያቱም እኛ ስደተኞች ሆነን አንድ ዩቱበር አይደለም እኛ ስለ ዩቱበሮች ምን አገባን? ዩቱበር ማለት እኮ ዛሬ ትጂ ታማለች፣ ሼር አድርጉላት እና እርዳታ እንኳን ይሰብሰብ ለቢሉ ማርያምን እልሻለሁ፣ አንድ ዩቱበር ድምፅ፣ አንድ አንድ ቪዲዮ አይደለም ለአምስት ደቂቃ እንትን አይሰሩልሽም። ገብቶሻል?